ቦታውን አንስተሽ ላኪልኝ ብላኛለች። የትምህርት ማስረጃ እንደሚያስፈልገኝ ምናምን ያው በትምህርት ነው የምትወስደው ምናምን ነው ምን ልትሄጂ ምናምን ነው እርግጠኛ ነች። እኔ እኮ አንቺን ብዬ ነው የቀረሁት አይደለም። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ፣ እግዚአብሔር ይመስገን። ያው ሀይሚ፣ ያው ብሩ ግን ማናደድ ማበሳጨት ደስ ይላታል። እኔ እንጃ፣ የዛሬው ግን በጣም አምርራን እየተናገረችው እና ያው ብሩኬ በጣም ተናዶባታል። እሱም የተናደደበት መንገድ ያው ሶሻል ሚዲያ ላይ ስትመጡ ታውቃላችሁ፣ ብዙ የሚወዳችሁ ሰዎች አሉ፣ የዛን ያልም የሚጠላችሁ ሰዎች አሉ። እና መልካም ሰዎች እንዳሉ በዚህ አጋጣሚ ሀይሚ ተናግራለች። እንደ እህት እንደ ቤተሰብ ጀስት እስከምታቋቸው ድረስ እንደዚህ ነኝ እንዲህ እስከምትሉ ድረስ የሰው መውደድ የሚሰጣችሁ ሰዎች አሉ ማለት ነው። ሀይሚ አሁን ባለፈው ፓስፖርቷን ስታወጣ ስፖንሰር ተደርጋ ነው እና ፓስፖርቷን በማውጣቷ ምክንያት አንድ ዋታችን መልካም እህታችን በቃ ፓስፖርትሽን ካወጣሽ እኔ እንደ እናት ሆንሻለሁ። ለእኔ ልጄ ነሽ፣ የወለድኩሽ ልጄ ነሽ እና በተሻለ ሁኔታ አሜሪካ ሄደች ትምህርትሽን እንድትማር ይፈልጋለሁ ብላታለች ማለት ነው እና ኦልሬዲ ያ ነገር ከሆነ ምናምን ብላ ነበረ ማለት ከተሳካ ያወረድ ምንድ ለማድረግ ያለባት ፕሮሰስ ነው። መጀመሪያ ያልባት ወደ አሜሪካ ለሚሄድ ማለት ነው እና ግዴታ ፕሮሰስ ለማድረግ ምን ያስፈልጋል? ፓስፖርት ያስፈልጋል ማለት ነው። ፓስፖርቱ ደግሞ ብሩጋን ያለው ባለፈው ተቀብሏታል፣ አልሰጣትም። ፓስፖርቱ ማለት ነው። እና ያው እሷ በቃ ሰርፕራይዝ ለማድረግ ነው ብሩክ በጣም ደስተኛ ይሆናል ብላ ነበረ ማለት ነው። ግን አንዳንድ ጊዜ እኛ እንዳሳብ ነው እኛ ያሰብነው እና ሌላ ሰው ጋር ሲደርስ ያ ነገር በተቃራኒ ሆኖ እናገኛለን ማለት ነው። እና ያው ብሩኬ ጠርታው ነበረ፣ መጣ። ያው ቪዲዮ እንደሚሰራ ያውቃል። ከዛ በኋላ እንኳን ደስ አለክ ምናምን በጣም ዛሬ ደስተኛው ሆኛለሁ ምስር ብላ ምናምን ትለዋለች። እሺ ምስር ብዬ ምናምን ይላታል። ከዛ እንደዚህ እንደዚህ ብላ ያለውን ነገር ነገረችው፣ ዲቴይሉ ማለት ነው። እኔ እህት ከማቃት እህት ነበር ፓስፖርት ማውጣት ከዚህም በፊት ፓስፖርት ሳላውጣ ነበር የጠየቀች ግን ፓስፖርት እንዳሌለኝ ነግሬያት ፓስፖርቱን የፓስፖርቱን ቪዲዮ ስሰራ አይታ ተመልሳ ተመልሳ እንትን አለች። ፓስፖርት እንዳወጣው ስታይ እኔ በቃ እኔ ፕሮሰስ ላርግልሽ ፕሮሰስ ላድርግልሽ እና ወደ አሜሪካ ነይ ምናም ትላታለች ማለት ነው። እኔ ባይ ዘ ዌይ በጣም ብሩክ ለምንም ነገር የማይጓጓ አይነት ወይም ነው የተረዳሁት ዛሬ ማለት ነው። እየእውነት በጣም ትክክለኛ ሰው እውነተኛ አፍቃሪ መሆኑን ያወቋት ከዛ አንድ እህቴ ፓስፖርቱን ፓስፖርት ስጠኝ፣ ለዛ ኮፒ አርግቻ ወረቀት ልልክላት ነው ፋይል እና የትምህርት ዶክሜንት በተሻለ ሁኔታ ትምህርቴን ማራለው አለች። የልትጅ ነው ይላታል። አሜሪካ እኔን ጥለሽ ሲላት ገና እኮ ግን አንዳንድ ሰው ብሄ አንዳንድ ወንድ ብን ይጂ በቃ ምናምን ቻንስሽን ሞክሪ ምናምን ይላል፣ ግን እንደዛ አላለም ማለት ነው። ኦልሬዲ በቃ ይሄ ነገር ተሳካም አልተሳካም ተሳካም፣ ካፊሽ ከኔ የመለያየትን ነገር አምጥተሻል ነው ያላት ማለት ነው። ከኔ የመለያየቱን ነገር አምጥተሻል አንቺ ካፊሽ፣ ግዴታ እንትን ባይልሽ። እኔ እኮ ለአንቺ ብዬ ነው ነገሮችን አበላሽቼ አብረሽ የቆየሁት፣ አንቺ ለእኔ አታስቢም። ሁሌ ጊዜ ነገሮችን በራሽ መንገድ አሳክተሽ መጨረሻ ላይ ስድርሽን የምትናገሩ አንድ ቀን ስለ እኔ ነገር ተጨንቀሽ አጠቂም ብሎ በጣም ብሩክ በሚናድድ ሁኔታ ነው የተናገሩ። በጣም በሚበሳጭ ሁኔታ ማለት ነው። እኔ መጨረሻ ላይ ለዘውን ፕራንክ ነው ምናምን ብዬ ነበረ ያሰብኩት ማለት ነው እና ኖ አይደለም፣ ጸጥ ብሎ ተለያዩ ሄዱት ማለት ነው እና እኔ ፓስፖርትሽን አልሰጥሽም ማለት በእርግጥ እኔ ስለ አንቺ ነገር አይመለከተኝም፣ ነገር ግን አንቺ እኔ እኔ አንቺ እንዳትከፊ፣ እኔ አንቺ እንዳትበሳጪ አንቺን ደስተኛ ለማድረግ ነው። እዛ ሳለው ነገር ላይ የቀረቡት ግዴታ ደግሞ ለእኔ ማሰብ አለብሽ። ይህን ፕሮሰስ ሲጀምር ተሳካም አልተሳካም ብሩኬ ብለሽ ማሰብ አለብሽ ምናምን ብላው ነበረ ማለት ነው። እና በጣም ያደነኩት ማለት ነው። በቃ የሰው ልጅ ከአሜሪካ ማለት ሰው የሰው ልጅ ስንት ነገር በጣም በብዙ ነገር የሚገኝ ነገር ነው። እንደዚህ በፕሮሰስ ደግሞ የማይገኝ ነገር ነው። በእርግጥ ብዙ ጊዜ ይፈጃል ግን ተሳካም አልተሳካም የብሩኬን መልስ በጣም ወድጀዋለሁ፣ አስቤዋለሁ። ነገር ግን አይ ሀሚ ከብሩክ ተለይታ መሄድ አይችልም እንጂ ዋናው የእንትኑ ነገር አትሄድም ጥላው ምትሄድ አይመስለኝም። ግን በቃ የብሩክ መልስ ማለት ነው። እና በቃ እኔን ለምን ታሳብጅኛለሽ? ለምን ታስጮኛለሽ? በቃ አንድ ነገር ምንም ሞ በመወሰን ነው ስራሽ። ለእኔ አታማክሪም። እስቲ ከኔና ከትምህርትሽ ባይዘ ሀይሚ በትምህርቷ በጣም አትደራደርም። በጣም ጎበዝ ናት። የሆነ የደረጃ ተማሪ ባትሉ የሆነ ጎበዝ ተማሪ ናት። በቃ ማለት የሆነ የውጤት ተማሪ ናት ማለት የሆነ ጎበዝ ተማሪ ያላችኋ አለ በቃ ውጤት የምታምጣ ተማሪ ነትና በትምህርቱ አትደራለምና እሷ ደሚበለጥ ያጓጓት በተሻለ ሁኔታ አሜሪካ ሄጄ እማራለሁ ምናምን ብላ ነው እና ብሩኬ ደግሞ እሷ ያስደስተዋል ብላ ነበረ ግን በዛ ልክ አላገኝም ወይኔ ምናምን ብናም ብሎ ሽክርክርክር ያረጋት መስሎ አልነበረ ግን ብሩኬ በጣም ተናዶ እና ከኔ ልትለይ ነው ወይ? እንዲህ ብሩኬ እኮ ገና እኮ ነው ፕሮፕሮግራም ፕሮሰስ ተጀረገ እኮ አልሄድኩም እለታለሁ። ያው እንዲህ ኦልሬዲ ፋይል ላክሽላት ፋይል ላክሽላት ብሩኬ እኮ ሞኝ ነው። ማርያም ትክክ ብዙ አመት እኮ ይፈጃል። ግን ሚንጃ ይኔ ጌታ እውነት ተመቸከኝ ማለት ነው ይ በቃ ተዋታ ሚነ እናግባኝ። በቃ ብሩኬ ሀይሚ በቃ ማቃጠል ነው ስራሻ በቃ ብስጭት። በቃ ብሩክ ሲበሳጭ ደስ ይልሻል በቃ አንጂ። በቃ የሆነ ነገር ነገር ካልሸተጠ ደስ አይልሽ። ማሁን እሱን አበሳጭተሽ ምንድን ምትጠቀሚ እኔ? አይ በቃ ጥሏ ሲል ብሩኬና እና ፕራንክ ነው ምናምን ትለዋለች ብሄ ሄደ። በቃ በቃ ብስጭት፣ እስቲ በቃ እስቲ በቃ በጣም ብስጭት ብሎ ሄደ ማለት ነው። እንዴ የእውነት ግን ልትሄጂ ነው አምረሽ ማለት ነው? የእውነት ግን ፕሩነት ልጅቷ እንደዛ ብላሻለች? ምንም በሲሪስ ነው ስትናገር የነበረው እኮ ግን ራሷን እንደሚሄድ ሰው ነው በቃ በጠና በስነ ስርዓት ሄዳለሁ፣ ምናምን ፕሮሰስ እንድታደርግልኝ እፈልጋለሁ፣ ትምህርቴን በተሻለ ሁኔታ እማራለሁ ምናምን ብላ በሲሪስ ሆና ነው የምታናገረው ማለት ነው።